ሰላም የዋልክ ሰላም ያሳድርከኝ፣ አባቴ አንተ ታውቃለህ። ሰላም አውለኝ ሰላም አሳድረኝ፣ አባቴ አንተ ታውቃለህ። ፈጣሪ ለዚህ ያበቃኸኝ አንተ ነው። ጤናዬን የሰጠኸኝ ተመስገን ጌታዬ። እባክህ አንተ እርዳኝ። ለነገ ወጣ አካባቢ በጣም እናንተም ጸሎት አድርጉ እንደ እኔ ባህር ላይ መታችሁ ትላላችሁ። ሰላም ጌቴ አባቴ አንተ ታውቃለህ ፈጣሪ ሰላሙን ሰላሙን አድርግልን ነጌቴ አባቴ ነገ ደና ነገር አሰማኝ ቸር አሰማኝ ቸር ማሳድረኝ ደና ስራም ስጠኝ እባክህ አንተ ታውቃለህ ዛሬ ስሬ ብዬ ሻማይ ዝመጭ ባህር ላይ ያበራሁት ቢሰማኝ አባቴ አንተ እባክህ አንተ ታውቃለህ ምስጋና አንተ ይገባሃል እባት ጌተ ጤናዬን ስጠኝ። ስደት ሀገር ወደ ሀገሬ መልሰኝ። እንደዚህ አይነት ፎቅባሰጠኝ ለራሴ የሆነ መጠለያ ስጠኝ። ፈጣሪ አባቴ በሙሉ የስደድካቸው መልሳቸው ወደ ሀገራቸው በሰላም በጤና የሞቱንም ሰላም አድርግልኝ። ጌተ አባቴ በሰላም አስቀምጣቸው በፍጥር ጌታ አንተ ሁላም ላንተ ምስጋና ይገባሃል። ሁሌም አንተ ኑርልነ ጤናችን የሰጠህነ ስደት እንደተሰደድከነ በስደት ወስደህ በስደት አታስቀረነ፣ መልሰነ ወደ ሀገራችን አንተ ታውቃለህ። ጌታ አባት እባክህ አንተ ባህሩ ስማኝ ጌታዬ ፈጣሪ የማምንበት አንተ ታውቃለህ። እንደዚሁ ሻማ ባህር ላይ መጥቼ ሻማ እንዳበራውልህ ስማኝ አባቴ፣ ነገ ነገ በሰላም አንድ ነገር ቢያንስ አሰማኝ። መከራዬን አይቼ ለፍቼ ስደት አታስቀረኝ፣ የሆነ ነገር አሰማኝ። አንተ ታውቃለህ፣ የልቤን ሳይሆን የንጹህ ልቤን እንጂ የእንትን ሳይሆን፣ እባክህ አንተ ታውቃለህ ፈጣሪ፣ ለዚህ አድርገኝ እባክህ ስማኝ። ሁሌም አንተን ነው የምለምን አንተነህ ሁሌ ከጎን ያለኸው። ለስደቶችም ሁሌ እንደመረኩ ነው። ስደቶችም ደህና አድርግልኝ። አንተ ታውቃለህ አባቴ፣ ጤናችን ስጠነ ፈጣሪ። አንተ ታውቃለህ፣ ለሁሉም ነገር ደህና አድርግልኝ። ሁሌም ስደትን በቃ ሺ በለነ ጌታዬ። አንተ ታውቃለህ፣ ውጭ ደግሞ ገባሽብኝ። እናንተ ታውቃለህ ጌታዬ፣ ጸሎቴን ስማልኝ። የታመሙትን ሰላም አድርግልኝ። አልጋ ቁራኛ ላይ እያረፋቸውን አንሳቸው። ዳሆኖችንም ከፍ አድርጋቸው። ከሰው ቤት ስራ የሚሰሩትንም ከፍ አድርጋቸው። በቃ ሺ በለነ። እኔንም በቃ ሺ በለኝ። ሰው ቤት ለሰው ቤት እባክህ፣ አንተ ታውቃለህ ጌታዬ። ለራስሽ አርገኝ። አንድ ነገር አድርገህ ስጠኝ። መጠለያ እንኳን በቃሽ ብለህ ስጠኝ። አንተ ታውቃለህ አባቴ ጌታዬ ፈጣሪ አባቴ ፈጣሪ ጌታዬ መድኃኒዓለም አንተ ታውቃለህ ጌታዬ ፈጣሪ። ለሁሉንም አንተ ታውቃለህ ጌታዬ አባቴ ፈጣሪ። ምስጋና ለአንተ ይገባሃል። ሁሉንም አንተ ነው የምታውቅና ጤናዬን የሰጠኸኝ ሁሌም አመሰግንሃለው ጌትዬ። ምስጋና ለአንተ ይገባሃል። ሁሌ ምስጋና ለአንተ አንተ ለእኛ ብለህ እንደተሰቃየኸው እኛም አንተ ሁሌ እናመስግንህ ፈጣሪ አባቴ። ሁሌም ነው የማመሰግንህ ከልቤ ጤኔን የሰጠኸኝ ጉልበት የሰጠኸኝ ልጅ የሰጠኸኝ ልጄንም ከፍ አድርጎ መርቆ በሰላም ከስደት አውጥቶኝ ፈጣሪ አንተ ታቃለህ ጌታዬ አባቴ። ሁሌም እንደኔ እየመጣችሁ ጸሎት አድርጎ ከኩርኔሽ ኩርኔሽ ባህሩ ላይ እንደኔ ሻማ እያበራችሁ እንደዚህ ጎጆ እየሰራችሁ ማለት ነው። ጎጆ፣ ነው ያቻው። ጎጆ በጣም ታምራለች። ጎጆ እንደዚህ እየሰራችሁ እንደዚህ እያረጋችሁ ስሩ እና አንተ ታውቃለህ ፈጣሪ አባቴ፣ ይሄ ያያችሁት ባህሩ ላይ ነው እና በቃ እሺ በለን። ነገ አባቴ ቸሩን ያሰማኝ። ቸር አሰማኝ። ቸር አሳድረኝ። ቸር ያሳድርከኝ፣ ቸር ያዋልከኝ፣ ቸር አሳድረኝ። አባት አንተ ታውቃለህ። በቃ ሺ በለኝ፣ ደና ስራ ስጠኝ። ሁሌም አንተን ነው ማመሰግነው። ሁሌም ሁሉም አንድ ነገር ሲመጣ ተመስገን ማለት ጥሩ ነው። ምስጋና፣ ሁሌ ምስጋና ለፈጣሪ ተመስገን ማለት ጥሩ ነው። ይ ጎጆ የፈረሰች ምስጋና ጥሩ ነው እና አመስግኑ፣ ሁሌም አመስግኑ ባላችሁበት እንደዚህ ሻማ እያበራችሁ በምታምኑበት ፈጣሪን አመስግን እና በሰላም እንገናኝ። እና ነገ ሀቢባ አደራሽን እንዳትረሽኝ። የጣው ከደረሰኝ ጸሎት አድርጋለሁ። ዛሬ ነው ጸሎት አደረኩት። ነገ ነው ጣው የሚወጣ እና እስቲ ስሚ። ፈጣሪ አባቴ አንተ ታውቃለህ። ምንድን ነው ለጓልጥ የሚገኝ ደግሞ ጸሎት እያልኩ እንትን ይለል እና አባቴ አንተ ታውቃለህ። ሁሌ ማን ተነሽ ሁሌ መሰማኛ አንተ ስለሆንክ አንተ ነህ ከጎን ያለሆና፣ ምስጋና ላንተ ይገባሃል። በርታ ትጨርስ በርታ ትለቅ ወይ ጠፋ ልካስ እንትን ስለሆነ ነው። አያችሁ፣ በይዘው አይበራም እንትን ጎጆ ሰርቸለን እንጂ ዝም ብሎ አይበራ። አያችሁት ጎጆ ሰራውለትና ሰላም ቤተሰብ ሰላም፣ ሰላም። በቃ ደህና ደሩልኝ፣ ደህና ደሩልኝ፣ ደህና ሰንብቱልኝ። ሰው ቤት ምስሩ። ልብና ጤና ይስጣችሁ። ብዙ ደግሞ አላችሁ። ልቦና አይለላችሁ፣ ልቦና ይስጣችሁ። ሌላ ምንም አላላችሁ። ለሰው ክፉ ምን ትመኛላችሁ? ልቦና ይስጣችሁ። ሌላ ምንም አላላችሁ። እንደዚህ ነው ምን የምናገረው ልቦና እንዲሰጣችሁ ወደ ልባችሁ እንዲመልስላችሁ ያርጋችሁ ጌታ አባቴ። ፈጣሪ ልቦና ይስጣችሁ። ቻው ቻው፣ ደህና ደሩ የነገ ሰው ይበለና የዛሬ ሰው ያስነገ ሰው ይበለነ። ጌቴ ነገ ሰላም ያሳድርከነ፣ ሰላም አውለነ ጌቴ አባታን ተጣቀለ